ይህ መልእክት ለሁላችሁም የ2017 ዓ ም የሪሜዲያል ተፈታኞች ነው። እንደሚታወቀው ላለፉት ሁለት ወር እና ሶስት ወራቶች የሪሜዲያል ተማሪዎች ከውጤት ጋር በተያያዘ ቅሬታቸውን ለትምህርት ሚኒስቴር ሲያቀርቡ መቆየታቸውን ይታወቃል። የትምህርት ሚኒስቴርም ግን እስካሁን ምላሽ አልሰጣቸውም። ተማሪዎችም ምላሽ እንዲሰጣቸው የተለያየ ጥረት እያደረጉ ነው። በአካል በመሄድ እስከ ትምህርት ሚኒስቴር ድረስ በመጠየቅ ላይ ናቸው። እንግዲህ ዛሬ በዚህ ቪዲዮ የመጣሁላችሁ ለሁላችሁም የሪሜዲያል ተማሪዎች ውጤታችን ተስተካክለው እያላችሁ በኮሜንት ላይም ስጠይቁ ነበረ። ግን ዛሬ ከእናንተ አንድ ነገር ይጠበቅባቸዋል። ያንን ነገር ደግሞ ማድረግ ግዴታችሁ ነው። ሪሚዲያል ተማሪ ያልሆናችሁ ደግሞ ለሪሜዲያል ተማሪዎች ሼር እያደረጋችሁ ይህ ቪዲዮ እንዲደርሳቸውና ማድረግ ያለባቸውን ነገር እንዲያደርጉ እጠይቃለሁ ማለት ነው። ስለዚህ በዚህ ቪዲዮ የመጣሁላችሁ ዋናው ነገር ምንድን ነው? የሪሜዲያል ተማሪዎች በተለያየ መንገድ ቅሬታቸውን ሲያቀርቡ እንደቆዩ ይታወቃል። በደብዳቤ አስገብተዋል። በተለያዩ ሚዲያዎችም ላይ ደግሞ ተጽዕኖ ለመፍጠር እየሞከሩ ነበረ። ተጽዕኖ ማለት የትምህርት ሚኒስቴር ምላሽ እንዲሰጣቸው ማለት ነው። እና ደግሞ መጀመሪያ ቅሬታ በሚያቀርቡበት ወቅት ፒቲሽን ወይም ደግሞ ፊርማ እያሰባሰቡ ነበር። ያ ፊርማ ደግሞ ትምህርት ሚኒስቴር ተመልክቶ ቅሬታቸውን እንዲመልስላቸው የአንድ ተማሪ ወይም ደግሞ የሁለት ወይም ደግሞ የሶስት የመቶ ሳይሆን የአብዛኛው የሪሜዲያል ተፈታኝ ቅሬታ መሆኑን አውቀ ትምህርት ሚኒስቴር የምላሽ እንዲሰጣቸው ፊርማ በማስፈረም ላይ ናቸው። ይህ ፊርማ ደግሞ ኦንላይን ነው የሚፈረመው። ስለዚህ ከእናንተ የሚጠበቀው ቀላል ነገር ነው፣ ኢሜይላችሁንና ስማችሁን ብቻ ማስገባት ነው። የራሳችሁን ስም የአባታችሁን ስምና ኢሜይል አድሬሳችሁን በማስገባት በቀላሉ ፒቲሽኑን መፈረም የምትችሉበት መንገድ ነው የተመቻቸው። ስለዚህ ስለ ፒቲሽኑ እንዴት እንደምፈርመው ቪዲዮ እዚሁ ጋር እያይዝላችኋለሁ። ያንን ስቴፕ እየተከተላችሁ መፈረም ትችላላችሁ። ስለዚህ በዚህ ኃላፊነታችሁ መወጣት ይኖርባቸዋል ማለት ነው። ስለዚህ ይህ የአንድ ተማሪ ጉዳይ ስላልሆነ... አንድ አካል ወይም ደግሞ አንድ ተማሪ ሄዶ የሚያቀርበው ቅሬታ አይደለም። ሁላችሁም ልትሳተፉበት የሚገባ ስለሆነ ምላሽን የምትፈልጉ ከሆነ የእናንተንም ኃላፊነት መወጣት ስለሚኖርባችሁ ይህንን ፒቲሽን መፈረም ይኖርባችኋል ማለት ነው። ስለዚህ እዚህ ጋር የሪሚዲያል የሪሚዲያ የ2017 ተፈታኞች ግዴታቸው ነው ፒቲሽኑ መፈረም። ሌሎቻችሁ ደግሞ ወይ የአስራ ሁለተኛ ክፍል ወይ የፍሬሽማን ተማሪዎች ወይ ደግሞ ሪሚዲያል ሆናችሁ ያለፋችሁ ተማሪዎችም ልታግዟቸው ትችላላችሁ ሼር በማድረግ ወይም ደግሞ ለሪሚዲያል ተማሪ ይህንን ነገር ላልሰማ ቪዲዮ እንዲደርሳቸው እና እንዲፈርሙ ማድረግ ይኖርባቸዋል ማለት ነው። የት እንፈርም ምን ላይ እንፈርም ለምትሉ ደግሞ ዲስክሪፕሽን ላይ ሊንኩ ይቀመጥላቸዋል። ቀጥታ እዛ ላይ ዲስክሪፕሽን ክሊክ ሊንኩን ክሊክ በማድረግ እዛ ላይ መፈረም ትችላላችሁ ማለት ነው። ሁለት ስቴፕ ብቻ ነው ያለው። አንደኛ ስማችሁን የአባት ስማችሁን ኢሜላችሁን ማስገባት፣ ከዛ ደግሞ ሰው መሆናችሁን ማረጋገጥ አምኖት ሮቦት የሚለው ወይ ደግሞ አም ሂማን የሚለውን ራይት በማድረግ ፔቲሽኑን ኮንፈርም በማድረግ እስከ መጨረሻው ስቴፕ ተከትላችሁ መፈረማችሁን ቴንክዩ ምናምን ብሎ እስከሚመጣላችሁ መፈረማችሁን ማረጋገጥ አለባችሁ። ያንን ደግሞ የምትፈርሙበትን ስቴፕ ቪዲዮ እዚሁ ጋር ተያይዞላችኋል። ሮቦት ለከበዳችሁ ነው ይሄ ቪዲዮ የተሰራው። ያው መጀመሪያ የምናደርገው ነገር ቢኖር ወደ ሊንኩ ነው የምንሄደው፣ ወደዚህኛው ማለት ነው። ወደ ተሰጠን ሊንክ እንሄዳለን። ከዛም በኋላ እንደዚህ አይነት ኢንተርፌስ ይኖረዋል። እንደዚህ አይነት ኢንተርፌስ ይሰጣችኋል። ከዛ እንደምታዩት እዚ ጋ ሳይን ፒቲሽን የሚል አለ። እሱን እንናቀዋለን። ከዛም በኋላ ስማችሁንና ኢሜላችሁን ታስገባላችሁ። የራሳችሁን ኢሜይላችሁንና ካስገባችሁ በኋላ እዚህ ጋ እንደምታዩት ሳይን ኢን ትሉታላችሁ። ብዙ ሰው የከበደው ብዙ ሰው የከበደው እዚህኛው ፓርት ላይ ነው። አምና ትረጎት የምትለው እሷን እንነካለን ከዛ እንደምታዩት ብሪጅስ ነው የሚለው ስለዚህ ብሪጅስ ማለት መተላለፊያ ድልድይ እንደማለት ነው ማለት ነው ስለዚህ ከዚህ ውስጥ ብሪጅ የሆኑትን እንነካለን ለምሳሌ ይሄኛው ይሄኛው ይሄኛው ብሪጅ ነው ይሄኛውም ብሪጅ ነው ይሄኛውም ብሪጅ ነው እንደምታዩት? ለምን ከዚህ መልስ አሁን ለምሳሌ ይሄኛውን ካያችሁት መኪና ነው ይሄኛው ካያችሁት ድልድይ አይደለም። ይሄኛው የመብራት ታወር ነው። ይሄኛው ቤት ነው። ስለዚህ እነዚህ የምንመርጥበት ምንም ማየት ምክንያት የለም። ክብ ክብ ያደረኩባቸው ድልድዮችን ነው ማለት ነው። እናንተ ጋር የሚመጣው ለምሳሌ ወፍ ሊሆን ይችላል። ወፉን ትነኩታላችሁ ማለት ነው። ሌላ ምንም ምን ሲሉ የሚመጣላችሁ ንኩት። የሚለውም መንካት ነው። ሌላ ምንም ነገር የለውም። ከዛ እንመርጥለታለን። አንድ፣ ሁለት፣ ሶስት፣ አራት መረጥን ማለት ነው። ከዛም እዚህ ጋር መጥተን ቬሪፋይ እንለዋለን ቅጥ እንለዋለን። ቬሪፋይ ስንለው ራይት ያደርግልናል ማለት ነው። ከዛም በመጨረሻ ሰብሚት እንለዋለን ማለት ነው። ከዛ ጨረስን ማለት ነው። ስራችንን ሰብሚት ስትሉት ቴንክስ ፎር ሳይንግ ይላችኋል። ጨርሳችኋል። ኦልሞስት ደን በቃ ጨርሳችኋል ማለት ነው።